ጤና ይስጥልኝ የተወደዳችሁ እና የተከበራችሁ የኢትዮ አዲስ ኒውስ ቤተሰቦች፣ የሰዓቱን ጠቃሚ መረጃ ነው ያልናቸውን ለእናንተ ይዘን ቀርበናል። በቅድሚያ ሰብስክራይብ በማድረግ ጠቃሚና ታማኝ መረጃ እንዲደርሱ ቤተሰብ ይሁኑ። በቅድሚያ ለናንተ ያዝነውን ዜና በማስተዋወቅ እንጀምር። ዩኬ ህገ ወጥ ስደተኞች በፍጥነት ከአገር የሚወጡበትን ስርዓት ልታዋቅር ነው እየተባለ ነው። የባህር በር ካላገኘን ጦርነት ይኖረናል ያሉት የኡጋንዳ ፕሬዝዳንትና የኬንያን ስጋት ውስጥ ከቷል እየተባለ ነው። የበሽታው ምልክት ካሳይተው የነበሩ ስድስት ሰዎች ህይወት አልፏል፣ ነገር ግን በላብራቶሪ ማረጋገጥ የተቻለው የሶስቱን ብቻ ነው ብሏል ዛሬ ጤና ሚኒስቴር ባወጣው መግለጫ። የነዳጅ ምርቶች ላይ የተጣለውን አጠቃላይ 30 በመቶ ግብር በቀጣይ ወር ተግባራዊ ይሆናል ተብሏል። የነዳጅ ምርቶች ላይ የተጣለውን አጠቃላይ 30% በመቶ ግብር በቀጣይ ወር ተግባራዊ ይሆናል ተብሏል። የኢትዮጵያ መንግስት ለረጅም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ ከሚወስዳቸው ሰፊ ኢኮኖሚ ማሻሻያ አንዱ የሆነው አዲስ የግብር አወቃቀር ከሚቀጥለው ወር ጀምሮ ተግባራዊ እንደሚሆን ካፒታል ጋዜጣ ዘግቧል። ይህም አዲስ እርምጃ በነዳጅ ምርቶች ላይ 15% ቫት እንዲሁም 15% ኤክሳይ ታክስ ቀረጥን ያካተተ አጠቃላይ 30% ታክስ መጣል ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅቶች ከአንድ ወር በኋላ ታክሱን መሰብሰብ ይጀምራሉ ተብሏል። አዲስ መምሪያው መሰረት የነዳጅ አቀራረብ ድርጅቶች የተሰበሰበውን ግብር ሙሉ ለሙሉ በገቢው ሚኒስቴር ማስገባት ግዴታ ሲኖርባቸው መንግስትም ከዚህም ከታህሳስ 2018 ዓ.ም ተምረድ ድረስ ለቤንዚንና ለናፍጣ መሸጫ ዋጋዎች ሁሉም ህጋዊ ግብርና መጠን ያላቸው ጨምሮ ወጪውን የመሸፈን ግብ ላይ መድረሱን አቅዷል። ገንዘብ ሚኒስቴር በአዲስ ዓመት በጀት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30% በመቶ ግብሩን ሙሉ በሙሉ ተግባራዊ ሊያደርግ ማቀዱን መናገሩ ይታወሳል። የበሽታው ምልክት ካሳይተው የነበሩ ስድስት ሰዎች ሕይወት አልፏል። ነገር ግን በላብራቶሪ ማረጋገጥ የተቻለው የሶስቱን ብቻ ነው ብሏል። ዛሬ ጤና ሚኒስቴር ባወጣው መግለጫ የጤና ሚኒስቴሩ በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተውን የሄርማንጂክ ፌብር በሽታ መንስኤ ማርበርግ ቫይረስ መሆኑን መገለጹ ይታወቃል። ይህን አስመልክቶ በዛሬ ዕለት ሚኒስቴር መስሪያ ቤቱ መግለጫ አውጥቷል። በዚህ መግለጫው ላይ የጤና ሚኒስቴሯ የሆኑት ዶክተር መቅደስ ዳባ እስካሁን በበሽታው 17 ሰዎች ተጠርጥረው ምርመራ እንደተደረገላቸው ተናግረዋል። በዚህም ሶስቱ የላብራቶሪ ምርመራዎች በበሽታ መያዛቸውን መረጋገጡን ገልጿል። የበሽታው ምልክት አሳይተው የነበሩ ስድስት ሰዎች ህይወት ማለፉን የገለጹት ሚኒስቴሯ፣ ነገር ግን በላብራቶሪ ማረጋገጥ የተቻለው የሶስቱን ብቻ መሆኑን ገልጸዋል። ምርመራ ከተደረገላቸው 17 ሳምፕሎች በበሽታ በላብራቶሪ ማረጋገጥ የተቻለው የሶስቱን ብቻ እንደሆነ ጠቁመዋል። የበሽታው ወደ ሀገራችን ሲመጣ እንዴት እንደገባና ቤት በኩል ነይ ገባው የሚሉትን ጥናቶች ለማድረግ በአካባቢው ካሉ ባለሙያተኞች ተጨማሪ ከፍተኛ ተመራማሪዎች ቡድኖች ወደ ተከሰተው አካባቢ መንቀሳቀሳቸውን የጤና ሚኒስቴሯ ገልጸዋል። በተለይም የበሽታው አስተላላፊ እንደሆነች የሚታመንባት የሌሊት ወፍ በአካባቢው መኖሯን አለመኖሯን፣ እና የላብራቶሪ ምርመራዎችን ማድረግ ስራ እንደሚቀጥል አመላክተዋል። በር ካላገኘን ጦርነት ይኖረናል ያሉት የኡጋንዳው ፕሬዝዳንት ፕሬዚዳንትና የኬንያን ስጋት ውስጥ ከቷል እየተባለ ነው። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያ እና ኡጋንዳ በባህር በር ዙሪያ በቀረበው ጠንካራ አስተያየት ምክንያት ከፍተኛ ባለስልጣኖች መካከል የቃላት ምልልስ ውስጥ ገብተዋል እየተባለ ነው። የኡጋንዳ ፕሬዝዳንት የሆኑት ዩኤር ሙሴፊር ከአንድ ሳምንት በፊት በጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ሊያስከትል ይችላል የሚል ስጋት ውስጥ እየቀሰቀሰ ይገኛል። ፕሬዚዳንቱ ጠንከር ያለ ጥያቄና ፈጣን የሆነ አቋም ተከትሎ የአንዳንድ የምስራቅ አፍሪካ ሀገራት መካከል ወደፊት ግጭት ሊቀሰቀስ ይችላል እያሉ ነው። የፕሬዚዳንቱ ሙሴፌር ይህንን የተናገሩት ቅዳሜ ጥቅምት 29 2018 ዓ.ም በሰጡት በሀገሪቷ ቴሌቪዥን ጣቢያ ባስተላለፉት ቃለ መጠይቅ ነው። ቃለ ምልልሱ በተካሄደው የምርጫ ቀስቀሳ እያደረጉ በነበረበት በሀገሪቷ ምስራቃዊ ክፍል በምትገኝ ሞንባለ ከተማ ውስጥ ነበረ። በቃለመጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ መከላከያ ና የምጣኔ ሀብት ጥንካሬ ውህደት በነባራዊ ቀጣ የባህር በር ባለቤትነት ጉዳይ ላይ አንስተዋል። ሙሴፒር አራቱ የምስራቅ አፍሪካ ሀገራት በኢኮኖሚ ስፋት መሰረት ወታደራዊና ፈጣን የምርመራ ጨምሮ ቴክኖሎጂ እድገት እንዳላቸው ተናግረዋል። የኬንያ ኡጋንዳ ቁልፍ ንግድ አቅርቦት ጋር ብትሆንም በነዳጅ ማስተላለፊያዎች መንገድ ለመገንባት እንዲሁም የባቡር መስመር ለመዘጋት ተይዞ የነበረው ፕሮጀክት እቅዶች እስካሁን ድረስ ተግባራዊ ያልሆኑም። ፕሬዚዳንቱን ይህን በተመለከተ ሲናገሩ፣ ማብቂያ የሌለው ንግግር ከኬንያ መንግስት ጋር አድርገናል። የባቡር መስመሮች፣ የነዳጅ ማስተላለፊያዎች ግንባታዎች ምክንያታቸውን በሀገራቸው በተፈጥሮ የባህር በር የላትም። ነገር ግን ውቅያኖሱ ለእኛም ይገባናል። ውቅያኖስ ከሌለን እነዚህን ግንባታዎች ማስኬድ አልቻልንም። ወደፊት ጦርነት ይኖረናል። ወደፊት ጦርነት የማይቀር ጉዳይ ነው ሲሉ ተሰምተዋል። ይሄም ሴፔር አስተያየት በኬንያ ውስጥ በማህበራዊ ሚዲያ ውስጥ መድረኮች ላይ፣ መደበኛ መገናኛ ብዙሃን እና በተለያዩ ሚዲያዎች ላይ ውይይትና የዘገባ ምንጭ መሆኑ ቆይቷል። የአንዳንድ የኬንያ ባለስልጣናት ላይም ቁጣ አስተናግዷል እየተባ ነው። የኬንያ ውጭ ጉዳይ ሚኒስቴር የሆኑት ከፍተኛ ባለስልጣን የሆኑት ኮሪያ ሲንጎል በሰጡት ምላሽ ሀገራቸው በዓለም አቀፍ ሕግ እንዲሁም የመገዛት መብትና የተፈጥሮ ሀብት የሚመለከት ሕግ አቀፍ እንደምትገዛ በመጥቀስ ኡጋንዳ መሪ የሀሳብ በሕግ ውጭ የሆነ መሆኑን አመልክተዋል። ዩኬ ህገ ወጥ ስደተኞች በፍጥነት ከሀገር የሚወጡበትን ስርዓት ልታዋቅር ነው እየተባለ ነው። የዩናይትድ ኪንግደም የጥገኝነት ስርዓት ላይ ከፍተኛ ለውጦችን የማድረግ እቅድ ያላቸው የሀገር ውስጥ ሚኒስቴር ሻባን አህመድ ወደ ሀገሪቱ የሚገቡ ህገ ወጥ ስደተኞች በፍጥነት ወደ መጡበት መመለስ የሚያስችል እቅድ ሊያዋቀሩ ነው እየተባለ ነው። ሚኒስቴሩ ለዛሬ ለህዝቦች እንደራሴ በሚያቀርቡት መግለጫ ላይ ህገ ወጥ ስደተኞች ከሀገር እንዲወጡ ከመደረጉ በፊት ተደጋጋሚ ይግባኝ የሚሉበትን መንገድ የሚያበቃበት እቅድ ይፋ ያደርጋሉ። ተብሎ ይጠበቃል ተብሏል። ከሰብአዊ መብቶች ጋር ተያዥም ህጎች ማሻሻያ ይደረግላቸዋል ተብሏል። ጥገኝነት ጥያቄ ተቀባይነት ያገኙ ስደተኞች የመኖሪያ ፍቃድ የሚሰጣቸው እየሰጣቸው በጊዜያዊነት ብቻ እንደሚሆን ተገልጿል። የመጡበትም ሀገር ደህንነቱ የተጠበቀ ነው ተብሎ ከታመነ እንዲመለሱ ይደረጋል ተብሏል። በተጨማሪም ዩናይትድ ኪንግደም ውስጥ ቋሚነት ለመኖር ለማመልከት 20 ዓመት መቆየት አለባቸው ተብሏል። ማህመድ የአንጎላን የናቢኒን እንዲያውም የዲሞክራቲክ ሪፐብሊክ ኮንጎ መንግስት የሚባረሩ ስደተኞችን መቀበልን በተመለከተ ከዩናይትድ ኪንግደም ጋር ያላቸውን ግንኙነት እንዲያሻሻሉ አሳስቧል። እነዚህ የአፍሪካ ሀገራት ይህን ማስተካከያ የሚያደርጉ ካልሆነ የዜጎቻቸው ወደ ዩናይትድ ኪንግደም የሚያስገባ ቪዛ መስጠት እንደሚያቆሙ ማስጠንቀቂያ አዘል ነገር ሰጥተዋል። መሀመድም ለኔ ይህ የሞራል ተልእኮ ነው ብሏል። ምክንያቱም ህገው ስደተኛ ሀገራችንን ሲለያዩብን፣ እንዲሁም ማህበረሰቦችን ሲከፋፍሉብን እያየው ነው ብለዋል። እሁድ ዕለት በሰጡት መግለጫ ላይ ለዚህ ሀሳብ ደጋፊዎች የገለጹት ምክር ቤቱ ህገ አጥባቂው የሆነው ፓርቲ ትይዩ ሀገር ውስጥ የሚኒስትር ክሪክ ፊክ ጥገኝነት ጥያቄያቸው ተቀባይነት ያላገኙ ስደተኞች በአንድ ሳምንት ውስጥ ከሀገር እንዲወጡ በመጠየቅ እገዱን ይበልጥ አጠንቅሮታል ተብሏል። የዕለቱ ብታዳምጧቸው መልካም ናይልናቸው አጫጭር ዜናዎች ይህን ይመስሉ ነበረ። በሌላ ዜና እስክንገናኝ ደህና ቆዩልን።